አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቱብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ዘያልኩኝ፣ ዛሬም በአዲስ ቪዲዮ መጥተናል። ዛሬ ቀደም ብለን የምናየው ቪዲዮ ጴንጤዎቹ ማለት ስርቆታቸውን አላቆሙም እየሰረቁ ይገኛሉ ማለት ነው። ቀደም ብለን የምናየው ቪዲዮ ይሆናል። በገለቲ በማታ አማመራ መራት የሚለው መዝሙር ወደነሱ ወደ ጭፈራ ቀይሮት ይገኛሉ ማለት ነው። ወንድሞቻችን ደግሞ አስተያየት እየሰጡ ይገኛሉ ማለት ነው። ቪዲዮን አብረን እና በሁለተኛ መረጃችን እጅግ አጸያፊ እና አነጋጋሪ የሆነ ቪዲዮችን ነው ይዤላችሁ መጣሁት ቅዱስ አባታችን አባ ማትያስ በገዛ ስልጣናቸው ስልጣናቸውን ለቋሉ አቡነ ሳዊሮስ ሊሾሙ ነው የሚባሉ መረጃዎች እየወጡ ይገኛሉ ማለት ነው። ያም ደግሞ ውሸት እንደሆነ ወንድሞቻችን አጋርቶናል ማለት ነው። ቪዲዮን አብረን የምናየው ይሆናል። በቪዲዮን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ደግሞ ለዓለም እንድታደርሱ በሉል እግዚአብሔር ስም እያሳሰብኳችሁ ቀጥታ ወደ ዛሬ ቪዲዮዋችን እንሄዳለን።

በሞበሞ እናንተ እንዴት ነው? ሁሌ አስኮራጅ መሆን ደስ አይልም። እንግዲህ ፕሮቴስታንቶቹ የቀራቸው ዶግማዎቻችንን መቀበል ብቻ ነው ይመስለኛል። ጠጋጠጋ እያሉ ነው። እኔ ግን በወንድማዊነት መክረው ሁልጊዜ እንዲህ አይነት ዝማሪዎችንና የኦርቶዶክስ የሆኑ ነገሮችን እየዘረፋችሁ እየሰረቃችሁ ከምትጠቀሙ ከምትጠቀሙ ይቺ ቤተክርስቲያን እውነተኛ ቤተክርስቲያን ናት ይቺ ሃይማኖት ንጽሕት፣ ቅድስት ክርስቶስ ራሱ የመሰረታት ሃይማኖታችን ናትና፣ ስለዚህ ያለውን ማትቀበሏቸውን በዶግማ ነገር ማንስማማባቸውን ነገሮች ተስማምታችሁ ተቀብላችሁ አምናችሁ የስላሴ ልጅነት አግኝታችሁ በጋራ የዚች ቤተ ክርስቲያን ህብረት አባል ብትሆኑ የተሻለ ነው። ምክንያቱም እውነተኛ ህይወትን ስለምታገኙ፣ ከጨለመው ወደ ብርሃኑ መታችሁ በጋራ ክርስቶስን እናምልክ በጋራ መንግስተ ሰማያትን ለመግባት በጋራ እንስራ ለማለት እወዳለሁ። ይህ የግል ወንድማዊ ምክሬ ነው። ሰሞኑ የሆነች ልትለካ የተፈለገች ሙቀት አለች ነው ምላችሁ። ቀድሞ ከሁለት ብፁዓን አበው ሊቃነ ጳጳሳት ጋር በተገናኘ ከእውነት የራቀና ሐሰተኛ መረጃ ሲሰራጭ ቆየ። ውሸት መሆኑን አረጋገጥም። ይህ አሁን ደግሞ ተከተለና ቅዱስነታቸው የጤና እክል ገጥሟቸዋል፣ አገልግሎታቸውን ለመፈጸም እየቻሉ አደለም፣ አቅም አጥሯቸዋልና እንደ ራሴ ሊሾም ነው ተባለ። ይኸው ከጠቅላይ ቤተ ክህነት እንደሰማነው ደግሞ ይህ ዜና ሐሰት መሆኑን ሰማን። በጣም የሚገርማችሁ ነገር እንደዚህ አይነት መረጃዎች የሚሰራጩት በበሬ ወለደ ዝም ብለው እንዳይመስሏችሁ፣ በደንብ ታቅዶበትና ተሰርቶበት ነው። ምክንያቱም እንዲያ ቢሆን እንዴት ነው ምእመኑ ምላሽ የሚሰጠው የሚለውን ለመለካትና ለማወቅ። ስለዚህ እባካችሁ ሁላችንም የመረጃ ምንጮቻችንን እንለይ። ነገሮች ዝም ብለው ሲወሩ ተቀብለን አናራግባቸው። እንዴት ወዴት፣ በምን መንገድ የሚለውን እናጣራ። እንደዚህ ያሉ ነገሮች ለተንኮለኞች ይመቻልና ራሳችንን ከሐሰተኛ መረጃዎች እንከላከል። ሌላው ደግሞ የጥቅምት ሲኖዶስ ደረሰች አይደል እ ሸተታችሁ እንደዛ ነው። በኮሜንት ሴክሽን ላይ የቅዱስነታቸው በረከት ይደርብን እያላችሁ ጻፉልኝ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሐዋርያዊ ተልእኮ ሆነ ሌሎች መንፈሳዊ ተግባራትን ለመምራት የሚያዳግት ማንኛውም የጤና እክል እንደሌለባቸው ተገለጸ። ከዛሬ ማለዳ ጀምሮ ቅዱስ ፓትሪያርኩ በገዛ ፈቃዳቸው ከስራቸው ለቀዋል፣ እንዲሁም ሌላ እንደራሴ ሊቀ ጳጳስ እንዲመደብላቸው ጠይቀዋል የሚሉ የተለያዩ ዜናዎች በሚዲያዎች ሲሰራጩ ለማስተዋል ተችሏል። ከዚህ ጋርም ተያይዞ ምሽቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽፈት ቤት ባወጣው መግለጫ ቅዱስ ፓትርያርካችን ምንም አይነት ለአገልግሎት እንቅፋት የሆነ የጤና እክል እንዳላጋጠማቸው ይህንም አቀረቡት የተባለው ጥያቄ ከእውነት የራቀ ስለመሆኑ ተሰምተዋል። እግዚአብሔር አምላክ ለቅዱስ ፓትርያርካችን ለብፁዕ ወቅዱስ አቡነ ማትያስ ረጅም ዕድሜ ከጤና ጋር ይስጥልን አሜን። ሰበር መረጃ ከብፁዕ ወቅዱስ ፓትርያርኩ ልዩ ጽህፈት ቤት ወቅታዊ ጉዳዮችን አስመልክቶ መግለጫ ተሰጥቷል። ይህ መግለጫ ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አርጉት። እንግዲህ መግለጫው እንደሚከተለው አቀርብላችኋለሁ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም እጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የህክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን ይህን ተከትሎ በቅርቡም ደግሞ ተመሳሳይ ጉዞ አድርገው ጳጉሜ አንድ ቀን 2017 ዓ ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው የሚታወስ ነው። ይህንን ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ብራኬ በመገናኛ ብዙሀን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ህዝበ ክርስቲያን አባታዊ ትምህርት ወንጌል ቃለ ምዕዳንና ብራኬም አስተላልፈዋል። ቤተ ክርስቲያናችን በየዕለቱ የምታከናውናቸውን መንፈሳዊ፣ ማህበራዊና ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆኖ በአባትነት እየመሩ በተሟላ ጤንነት ላይም ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ የትስስር ገጾቻቸው በአጋሩት ፍጹም ከእውነት የራቀ መረጃ ውሉደክነትና በጎ ህሊና ያላቸው ምእመናንን በእጅጉ መጨነቃቸውን ለመገንዘብ ችነላል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያላጋጠማቸው ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ሲል ጽህፈት ቤቱ አቅርቧል። ማለት ነው እንግዲህ ብፁዕ ቅዱስ ፓትርያርኩ የእንደራሴ ሹመት እንዲሾም ደብዳቤ አስገብተዋል የሚሉ ነገሮች ሲሰራጩ እንደነበረ ተከታትለናል። ይህን ተከትሎ እንግዲህ ምንም አይነት ደብዳቤ እንዳላስገቡና ስራቸውንም በአግባቡ እያከናወኑ እንደሚገኙ ተገልጧል። ማለት ነው የብፁዕ ወቅዱስ አባታችን ቡራኬያቸው ይድረሰን። የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንድትጠቀማቸውና አዳዲስ መረጃዎች እንዳገኛችሁ ለማጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮች እንዲሁም ደግሞ በጥቂት ደቃ ብዙ መረጃዎችን ወደ እናንተ ስለምናጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ ስቴታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸርኮ